እንዴ ልጅሽን ስለማስወረድ ለምን የምታስብ? ይወለድ፣ በቃ የምታው ይመጣል። እንዴ እር በቅ እውነትህን ነው። ልጅሽን አይባልም፣ ፏጥ ልጅሽን አይባልም። እንከባበር፣ ልጃችን ነው የሚባለው። እንዴ አንተና ፍቅረኛዋ እንዴ ምን ነው ሸዋ ልጅሽን ልታስወርጅ እንደሆነ ነው ሰምተን የመጣ ነው። ሻዴ ሻዴ ሀረካት በእህል ሀረካት ሞዘይን ወላ ወላ ሞዘይን ሀረካት ሃዲ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ናችሁ? ከእኔ ጋ ሁሉ ሰላም ነው። ላይክ ሼር፣ ሰብስክራይብ እያደረጋች ከመጨረሻ ተቀጣጠር። ፍቅር ላስወርድ ነው ብላ ሄደች እና ትላንትና፣ እንዴት አደርገን ነው የምንፈተፍተው ግልጽ አድርጊ ብዬ ነበረ። ና ያው እንግዲህ አሁን ምን አለች? ያው ልታስወርድ ሄዳለች ብላ ነው ፈቲ። ከዛ በኋላ ሄደው አላስጣላቸዋትም፣ እራሷ ናት የተወችው ማለት ነው። እና ለማንኛውም ፉዐድ ልጅሽን ለምንድን ነው የምታስ አታስወርጂው ልጃችን ለምታስወርጃለሽ አታስወርጅ እናሳድገዋለን፣ አለ ነበር ሸበላው የቡታጀራው ማለት ነው። ሰምተሃል? ይሄ ነው የሚባለው። ሌላ ደግሞ ያው አብረሽናሩ ተገብተዋል። በዚያ አጋጣሚ በሰላም ደርሰናል፣ ስለ ሁሉም ነገር እናመሰግናለን ብለዋል። ጋይስ ከሰማችን ከሆነ ማለት ጠዋት ነው የደረሱት ማለት ትላንትና ተነስተው ጠዋት ነው የደረሱት እላችኋለሁ። በሰላም ወደ ቤታቸው ገብተዋል። ሌላ ደግሞ ማለት ነው ጋይስ በአገር በኩል የሆነ ሰው ሰርግ አለው፣ የሰርግ ዝግጅት ምናምን ተብሎ ሪከርድ ተደረገልኝ። ከዛ ቆይቼ የሆነ አላደ ደንግጫለሁ። በነገራችን ላይ የደነገጥኩኝ እኔ ሰርጉ ላይ መድረስ ስለምፈልግ የሚሆን አላውቅም። ሰርግ ምናምን የሰርግ ዝግጅት ሲባል ከዛ በኋላ አሁን ቆይቼ የሆነ ደንግጬም ስለምን ተናድጄም ከዛ በኋላ ቆይቼ ማለት ብዬ ጽፌአለሁ እኔ የእነሱም ሰርግ ይሁን ማቀው ታሪክ የለም እውነት ለመናገር እኔ ብቻኔ አላውቅም አላውቅም በቃ፣ እኔ ስለ ሰርጉ ሳይሆን ስላቸው እኔ መድረስ ስለምፈልግ ነበረ እና እውነት ለመናገር የነሱ ይሁን የነሱ አይሆን ማቀው ታሪክ የለም። መቼም የነሱ ቢሆን ነው ለእኔ የሚነገረኝ እንጂ የነሱ ያልሆነውን አይነገረኝም ብዙ ጊዜ ማለት ነው። ያም ሰው የነሱ ሲሆን ነው የሚነገረኝ። እና ለማንኛውም የነሱ የሚሆን ማቀው ታሪክ የለም። በመቀጠል ደግሞ ያው በሰላም ገብተዋል ቤታቸው እና ያው ዛሬም በቲክቶክ መጥተዋል ተፖስተዋል፣ ተፖስተዋል የቆየ ቪዲዮ ፖስተቱልን እሱ ወረወሩልንና ዝም አሉ። ለምን ቪዲዮ ያሰሩም፣ ገባችሁ አይደለ? እንዳሁም ስትገቡ አቀባበል የተደረገው መቼም ዳኔ ተንገዜስ ትቀበላቸዋለህ ብዬ አስባለሁ። ዝግጅት አድርገህ አንተ ቀድመህ ገብተሃል ወይስ አንተ ሴቶቹ ጋር ሄደህ ነው? አሁን ጸጌ ሴት አለችም እና ለማንኛውም ፍቅር ያው እንደሰማችኋት ከሆነ ልታስወረድ ሄዳለች ተብሎ ከዛ በኋላ ፍቅርን አስተዋት ማለት ነው እና አሁን አልተረዱኝም እያለችም ነበረ እና ፍቅር እውነት ነው ማለት ነው። እና እውነት ነው ወይ? አሁን እኮ ለላ ሌላ ጦርነት ሊጀመር ነው። በኛ ሌላ ጦርነት ሌላ ዓለም ሊጀመር ነው። እኔ እኮ አሁን ለመፈትፈት ራሱ እንዲመች ከፈትሽ እኮ ዛሬ መንገዱ የምር በቃ፣ ዛሬ ትክክለኛው መንገድ ከፍተሽዋል። ስለዚህ ለመፈትፈት ያበደ ፍትፈታል ይፈተፈትልሻል እናቴ ይፈተፍትልሻል። እውነቴ ነው የምልሽ። እኔ አልሳደም ግን መንገድ እሄድባችኋለሁ እንዲህ ቀጥ አድርጌ ቀጥተኛው መስመር ሙ ወደዚ ወደ ግራ ወደ ቀኝ ሳይሆን ማለት ነውና አሁን ገና ያው አድ እንግዲህ፣ ልጅሽን ብሏታል የማን ነው የሚለው ጥያቄ ላይ አፍጥኖታል። እኔ የምሬ ነው ብላችሁ አይ ፍዋድ ነፍሱ እኮ አይባርም። የምሬ ነው ብላችሁ ልጅሽን ይላል እንዴ! አደ እና ኮሜንት ስር ደግሞ ማለት ነው አብርሽ ነው ያብርሽ ነው ያብርሽ ነው ያብርሽ ነው ብትሉ ልጆች ጤነኛ አደላችሁ። ምንድነው እኔ ወላሂ እኔ ወላሂ ሞቆ ቤት ነው የምትዝቀው ማለት ነው ጋይስ፣ ለምን እንደምትዝቅ ታውቃላችሁ? አንድን ነገር የሆነ እያወቃችሁ ማለት ለመፈትፈት እራሱ ይገብዳችኋል። ወለድ ራሱ ማለት ነው፣ በጣም ነው የሚከብደው። እኔ አንዳንዴ ለመናገር ልና ዋጥ አረገዋለሁ። እንዲ ምን አመጣብኝ ከህዝብ ጋር ለመጠጣላለሁ፣ እንዲ ከህዝብ ለምን ይቀየመኛል እና ጸጥ እላለሁ። ያኔ ተመልካች የሚያስቀይም ከሆነ ዝም እላለሁ። ነገር ግን ይሄ የተበላበት ሙድ ላይ አትሄዱም። በማካችሁ ግን እንዲፈተፈትብሽ አድርገሽዋል። ያኔ ዛሬ ማለት ነው። ነገር ግን አሁን ነገ ስትመጡ ደግሞ የማን ነው የሚለው ነገር ላይ ይ የወልግን ግን ክብራችሁ ዝቅበት አድርጎ ደስ ይላል። የምር እንዴ ክብራቸው ምንድን ነው? የእኛዎቹን ጉዶች እኮ አሁን ምን ይዘውብን እንደሚመጡ የማውቀው ታሪክ የለም። የፍሬንድ ብለጭ አብርሽነሩ ራሱ ምን ይዘውብን እንደሚመጡ ዲያኒ ምን ቀሙሞ እንደጠበቀ ሳሁን የት እናቃለ የት አባዳችን ምናቀው ምናቀው የምናቀው ታሪክ የለም። ጨንጓራችሁ የሚልጥም ይሁን ወይም ደግሞ ጨንጓራ ነው የሚያረጥ ቢሆን የሚታወቅ ታሪክ የለም። ነገር ግን እንጠብቃለን። አሁን ፍአድ በቃ የራሱ እንዳልሆነ ነው እየተናገረ ያለው። ልጅሽን ነው የሚለው ልጅሽን ልጃችን ይላል። አንድ ሰው ምንም አላደረግን ወላይና ላዚም ብለዋል ማታ አረና እናንተ ተው፣ አረ ተው። የቡታ ጀራ ልጆች ነው፣ አይ ሆይ በላቸው። የምር ግን ማለት ነው ሚዲያው፣ የቡታ ጀራ ልጆች ናችሁ። በአንድ እግር ቆማችሁት የጠበቃችሁ ያኔ የመራችሁት ያላችሁ ማለት ነው። በሁለተኛ ደረጃ ደግሞ እንትን አላት ሱመያ ሱመያ የት ሀገር ልጅ ናት? እኔ በዘረኝነት እንዳመጡ በዘረኝነት አይደለም፣ በስም እየጠቀስኩ አወራለሁ። እና እሷ የጎንደር ልጅ ናት እያላችሁ ነበረ። ግማሹ ፋን ነው ይላል። እኔ ዘረኝነት አልጠረም። ሁለተኛዋ ሱመያ ናት እየመራች ያለችው። አንደኞቹ እነ አብርሽና ሩታ፣ እነ ፍቅር እና ፉአድ እና ሀይሚና እና ብሩኬ፣ ሌላ ማን ነው የሚሰራው? እንደነሱ እንደነሱ እንደነሱ የቀበጠ የሚሰራ አለ እንዴ ጋይስ? ማንም የለም። ሀይሚና፣ ብሩኬ፣ አብርሽና ሩታ፣ ፍቅር ፉአድ፣ ሌላ ሰው አለ? ማን አለ? የለም። ይቶ የሚሰራ ሳይሆን እንደነሱ ብድ ያለ አብዶ የሚያሳብድ አብዶ የሚያዛብድ የለም። እንዳለ የተሟዘዙ ረጋ ያሉ እ መወዛዛ ብቻ ናቸው ማለት ነው ባጭሩና ያው አሁን ከነሱ ቀጥሎ ሁለተኛ ደረጃ የያዘችው ያው ሱመያ ናት ማለት ነው። ለማንኛውም ሱመያና ሰኢድ እንግዲህ እነሱ እያበቁ ይገኛሉ። አሁን እንትን እየሄድ እና ሱመያ ኮ እርጉዝ ናት። የምሬ ነው የምላቸው ይህንን አክል ስትሰክሱ ወላሂ ስትል ያው በውሸት ወላሂ ማለቱ ተገቢ ነው ብዬ አላስብም። እንግዲህ በረካ ከሆነላችሁ ምን አገባኝ እኔ ምን አገባኝ። ለምን ሃይማኖታችሁ ሽጣችሁ አትሰሩም እያንዳንዳችሁ ማለት ነው። አይመለከተኝም፣ ግን መሀል ላይ በዛበት ይሄ ነው ማለት ነው እና ወላሂ እንደዚህ ሆነ፣ እንደዚህ አለ፣ እንደዚህ ወጣ፣ እንደዚህ ሰው አያብላን። የምሬን ነው የምላችሁ እንደዚህ በውሸት መሀል አያብላን፣ አያብላን እዛው ማለት ነው እና ለማንኛውም የዓለም ጦርነቱ እኔ ናፈቃኝ ጦርነቱ ነው ብላለች፣ የሆነች ልጅ ኮሜንተዋ ነብሰሻ አይማርማች ልጅ እና ጦርነት ይናፍቃል። በነገራችን ላይ ቻናላቸው በእርግጥም ወርደዋል እና ጦርነት ጀምሩ። ግን ክብር የሚባል ነገር አለ። የምር ያስጠላል፣ ጥሩ አይደለም። እኔ ኮሜንት ስረ ራሳሆን የአብርሽ ልጅ ነው የአብርሽ ልጅ ነው የአብርሽ ልጅ ነው ረተው ረተው። እኔ እኮ ፈተፍት ነበረ ኮ አገር ስገባ ጆሮ ግን ደይሉኛል ብዬ ደፈራውኝ ብላችሁ ሊ ደግሞ ከሰው ጋር መነጋጋት አልፈልግም። እውነት ነው ብላችሁ አልፈልግም፣ አልፈልግም መነጋጋት የሚባል ነገር አልፈልግም። እና ፎአድ ግን ስህተት ሰርተሃል ያኔ ልጅሽን አይባልም ነበረ ማለት ነው። ያው እራሷን ዝቅ እንዲያደርጋት ነው ይሄ እንትን በቃ እንደሚያደርጋት አይነት ነው። እና ጥሩ አይደለም ማለት ነው። እና ለማንኛውም ያው ነገ ከነገ ወደምንጠብቃለን ነጌ እንግዲህ የማን ነው የሚለው ርዕስ ይጀመራል።

እናታ ዳኔ እየጠበቁኝ ያለው ሌላ፣ በዚህ በኩል የሚመጣው ሌላ። እኔ ከምሰማ አጣርቼ ከምመጣ እኔ አፌን ድርግም አድርጌ ባልሰማ ይሻለኛል። የምሬን ነው የምላችሁ። ስለዚህ ለማንኛውም ነገ ፖስት ሉናል ብዬ አስባለሁ፣ ያስባለው ነገር ግን ለማንኛውም እንጠይቃለን። ሰላም ሁኑልኝ ጋይስ።